አላህ አማና የሰጠንን ልጆቻችንን በዱንያም በአኸራ እንዳንከስራቸው በዱንያም እንድንጠቀምባቸው በአኸራም እንድንጠቀምባቸው በዱንያም ልንጠቅማቸው በአኸራም ልንጠቅማቸው መሰረታቸው ላይ መስራት የግድ ይላል፣ ጊዜ መስጠት የግድ ይላል። እኛ ጭንቀታችን ምናስወርሳቸዋለሁም ለልጆቼ ምን ጥዬ ምን ትቼ ይሄዳለው? ጭንቀታችን እሱ ብዙም አይጭነቀን። በእኛ እጅ አይደለም ያለው ጉዳይ ያለው በአላህ እጅ ነው። ወፊ ሰማኢ ሪዝቁኩም ብሎ ሁሉንም ከሪዝቁ ጋር ነው የፈጠረው። አላህ እኔና እናንተ ከወላጆቻችን በወረስ ነው እንዲ፣ ያለ ነው አይደለም። በዛች ብቻማ ወደ ወርሰን ከሆነ ራሱ በወረስ ነው ብቻማ ከሆነ በልተነው አልቋል። ወፊ ሰማ ሪዝቁ ቁም ቃል ገብቷል።

በቃ በሁሉም ማንነቱ ሙሉ የነበሩ ማንነት ነበሩ። ራሂመሁላህ ለልጆቹ ምንድን ነው ወስያም ይናገሩ ተባሉ ያለኝን ሀብትና ንብረት በሙሉ ፊሰቢልላህ ጨርሸዋለኋል። ያለኝ ትንሽ ነው ለከፈኔና እንደው ለሆነ ነገር ብቻ ያስቀረዋት እቲ ዘጠኝ ዲናር ኦር አስራ ስምንት ዲናር ኢዘርዋን ሁለቱ ብቻ የተገኘው ይባላል ካዝናቸው ውስጥ ከሁለት አንዱ ዘጠኝ ኦር አስራ ስምንት

ሊበቃቸው ሊረዝቃቸው አላህ ቃል ገብተዋል። እሱ ወልያቸው ነው። እሱ ወልያቸው ከሆነ ደግሞ ሁሉን ያገኛሉ። በተቃራኒው መጥፎ ከሆኑ ደግሞ እኔ ትቼ በሄድኩት ንብረት ከአላህ ጋር ጦርነት እንዲከፍቱ አላግዛቸውም ብለዋል። ስለዚህ አውላዱና ኢንካኑ ሳሊሒን ወላሁ የተወላ ሳሊሒን፣ እኛ ሰላህነታቸው ላይ እንስራ እንጂ ውርሳቸው ላይ አንስራ ንብረት አናኑርላቸው አናስወርሳቸው ማለት አይደለም። ይሄ ጥሩ ነው። እናብቃቸው። ከመለመን እንስራ፣ እንትጋ። ኖረንም ሞተንም ልጆቻችን በቅተው መኖር መቻል አለባቸው፣ ተብቃቅተው። ግን ከዚያ በላይ አእምሯቸው ላይ እንስራ፣ ዲናቸው ላይ እንስራ፣ ትምህርታቸው ላይ እንስራ። ከዚያ በኋላ ኢንካኑ ሳሊሂን ወላሁ የተወላ አሳሊሂን ግን ሰላሁ በዱዓ ይመጣል።

መአት በተለይ አባቶች ላ መራሒመ ረቢ እንደዋሉ በጣት የሚቆጠሩ የእናትንም የአባትንም ቦታ የሚሸፍኑ ብዙ አሉ፣ ግን ወልዶ የረሱት ይበልጣሉ። ወልዶ መርሳት ማለቴ አበሉም፣ ማያጠጡም፣ ማያለብሱም ብቻ። እሱም አለ ነገሩ። ይህንም ማያደርጋል ያንን አያደርጉም ማለቴ አደለም ግን ያማ ጎረቤትም ያበላል አጎትም ያበላል አያትም ማንም ያበላል። ሰርተውም ለምነውም ይበላሉ። ያ አይደለም ቁም ነገሩ። ቁም ነገሩ እዚህ ጋር መስራት ነው፣ እዚህ ጋር ማብቃት ነው፣ እዚህ ጋር መገንባት ነው። መሳጅዶቻችን በጣም ሌግጀሪ በሆነ አሰራር ይሰራሉ በብዛት፣ ግን እዛ ውስጥ የማህበረሰብ ግንባታ ላይ ይሰራባቸው። ከመስጂድ ግንባታ የማህበረሰብ ግንባታ ነው አላህን የሚያስደስተው። መስጂድ አማረ ሰመረ ተገነባ፣ ለአላህ ምኑም አይደለም? ማህበረሰብ ካልተሰራ፣ ማህበረሰቡ ላይ ካልተሰራ፣ ነገ ኢስላምን ተረክቦ የኢስላምን ባንዲራ ከፍ የሚያደርግ ትውልድ ማፍራት ካልቻለን፣ በዛ መስጂድ ለፋይዳ ወይም ጎሎ ቆርቆሮም ሆነ ዳስም ሆነ ዛፍ ስርም ይሰገዳል። ያ አይደለም ቁም ነገሩ። ፈለዛሊካ ስንት ልጆቹን እድለቢስ ያደረጋለን አለ አሉና ወኢአነቲህ ዓላ ሸሃዋትህ ስሜቱ ላይ ያገዛቸው ማለት፣ ፕሌስቴሽን ግዛልኝ፣ ገዝቶ ያመጣል። ለምን ብር አለሁን ኦርቱጉልኖ ምናምኖ፣ ፊልሙ ምናምን አምጣልኝ፣ ገዝቶ ያመጣል። ችግር የለውም። ሰበንዲ ግዛልኝ፣ ገዝቶ ያመጣል። ችግር የለውም። ብር አለሁና። እነዚህ ነገሮች ለምን ተሰሩ? ስለሚለው እኛ ህዝበ ሙስሊሙ አልገባንም። ፊልሙ ስለምን ተሰራ? እነዛ እነ ፕሌይስቴሽን የምትላቸው ምናምኖቹ ምናምኖቹ ለምን ተሰሩ? የሶሻል ሚዲያ ሚዲያው ቲክቶኩ ምናምኑ ለምን ለምን ተዘጋጀ? አልገባንም። እነሱ ብርሻ ሲያበጣ ስንት ክፍል አለው የቱርክ ፊልም ኦርቱጉል ምናምን የሚባለው ስንት ክፍል አለው? በጣም ብዙ ነው። አይ ክፍሉ 200 በላይ አይ ቲንክ አረ 200 20 ክፍል አለው አባዛው። በዚህ ደቂቃዎች ስንዴቃ ነው በዚያ ሁለት መቶ ምናምን ክፍል እንዲ እንዲከታተል ወላጆችም ጭምር ቁጭ ብለው አታ ፊ ሻህሪ ረመን፣ አታ ፊ ሻህሪ ረመን የዒባዳ ወር ነው ብሎ ማለት ኦርቱጉሉን መከታተል ዒባዳ አድርገውት ማለት። አታፊ ፊ አሽሪ አዋኸር፣ በመጨረሻዎቹ አስር ቀናቶች እንኳን ከልጆቻቸው ጋር ቁጭ ብለው እሱን የሚያዩ ብዙ ወላጆች አልፈዋላ ረመን ውስጥ። ምን ተጠቀሙ ልጆቻችሁ ከሱ ወላሂ አማናን እየበላን ያለን አላሁ ረቡ ልዕዘቲ ወልጀላል እኛ ላይ የጣለውን አማና እየበላን ያለን ላተኩኑ ላሀ ወረሱል ወተኩኑ አማናትኩም አንቱም ተዕለሙን አማናን አትብሉ እያወቃችሁ እንደማይጠቅማቸው እያወቃችሁ ምንድንም ይጠቅማቸው ምንም አይጠቅማቸው በእርግጠኝነት ምነዳት ምንም አይጠቅማቸው ወሬ ብቻ ነው ከዛ ልጆቻችሁ እዛ እነ ኦርቱጉል የሚባሉ ሰዎች የተጠቀሙትን የመሳሪያ አይነት በእንጨቱ በምኑ በምኑ እየተጠቀሙ ግቢ ውስጥ ይጫወታሉ። እኔ እንትናነኝ እኔ እንትናነኝ ምናምን ሲባባሉታ ያለ በቃ ከዛ ውስጥ የሚጠቀሙት ምንም የለም። ፍሬው ቁም ነገሩ ትንሽ ስለሆነ ማለት በእርግጠኝነት ሁለት መቶ ምናምን ክፍል አለው አይደል፣ እዚያ ውስጥ ያለው ቁም ነገር ለእስላምና ለሙስሊሙ የሚጠቅመው ነገር ምናልባት ሰላሳ ደቂቃ ላይ ይሆን ይችላል። ልጆቻችሁን ጠይቋቸው። ጀረብና አንዴ የሆነ ቦታ ላይ ሳስተምር ስለ ዑስማን ዓለይሂ ሰላም አነሳው። ከዚያ ዑስማን ከነብዩ ጋር ያላቸው ግንኙነት ምንድን ነው አልኩኝ፣ ዝም ብዬ ልጆችን ለማነቃቃት ያህል። ልጆች ብዬ ስላችሁ ኬጂ ላይ ምናምን ያሉ እንዳይመስላችሁ፣ የሃይስኩል ተማሪዎች ምናምን የክረምት ኮርስ እየሰጠን ማለት ነው። እዛ ዝም ብሎ ለማነቃቃት እኔ እኔ ምናምን ብሎ ሲል ይነቃቃሉ አይደል? ሁሉም የሚያውቀው ነገር ስለሆነ ማለት በነብሶ ከፍ የሚታወቅ ነገር ነው ብዬሽ ነው እኔ እጠይቅ ይመልሳጣ፣ ዑስማን እብኑ አፋን ከነቢዩ ጋር ያላቸውን ግንኙነት አታውቁም? አታውቁ እረላላህ ብላችሁ ብዬ ብል ማን ማን ድጅም ያነሳ ጠፉ። ላ ኢላሀ ኢላሁ ከዚያ የዚያን አሁን ያልኳችሁ ፊልም ፋሽን ነበርና እሱን የተከታተለ ማን አለ እዚህ ውስጥ አልኩኝ። ቢኮዝ ዑስማን በሚል ይገናኛል። ወራ እኔ እኔ ተባለ። ስንት ክፍል ነው 200 ምናምን ክፍል ነው። የሚለውንም የሰማሁት ከነዛ ተማሪዎች ነው ከዚያ በቃ ማሻአላህ ጎበዞች ምናምን እያጨበጨብኩላቸውና በፈለግኩት ዓላማ ማለት ነው። እስቲ ያደመጣችሁ ያንን የተከታተላችሁ ሁሉንም የጨረሰ ብዬ ስለ ሁሉም እጅ አወጣ። ከዚያ የቤት ስራ ልስጣችሁ፣ አሳይመንት ነገ አምስት ደቂቃ ከዚያ ፊልም የተጠቀማችሁትን ለኢስላም የሚጠቅም ለራሳችሁም ለህይወታችሁ ለውጥ የጠቀማችሁ ከዚህ ሃይስኩል ተማሪዎች ናቸው፣ አተላለቆች ናቸው። ለህይወታችሁ ለውጥ የጠቀማችሁን እንደዚህ አረጋለሁ እንዲህ አረጋለሁ፣ ነገ ለኢስላም ያላችሁትን ነገር አምስት ደቂቃ ፕሬዘንት ታደርጋላችሁና ሁላችሁም ተዘጋጅታችሁን ነው አልኩ። እረ ውስታዝ፣ ረ ውስታዝ ወጥተው ሊያብራሩ ማለት ነው። እረ ምናምን አሉ። ረ በፍጹም ግድ ፋይናሌ እሺ፣ ሶስት ደቂቃ ላርግላችሁ፣ አልቻሉ። ሁለት ደቂቃ ላርግላችሁ፣ አልቻሉም። አንድ ሰው ብቻ ይሻለ፣ እሱም መጣና ምንም እንቶ ፍንቶን ያወራል። ምንም የሚጠቅሙ ነገር አላወራም። ዝምብያ አይደለም ያልኩት ማለት ነው ላለስላም ወላለሙስሊም ወላለግለሰብ ለማንም የሚጠቅም ነገር እዛ ውስጥ በቃ ፊልም ነገር ሰርተዋል ምናምን ምናምን እሱ ሌላ አለም አሁን እያልኩ ያለሁት ልጆቻችንን በስሜታቸው እየረዳናቸው የጠቀምናቸው እየመሰለን እየጎዳናቸው ያስደሰታቸው ነው እየመሰለን ዛሬ ላይ ያስደሰተናቸው ነገ የጎዳናቸው ብዙ ብዙ የአላህን ውለታ የበላን የአላህን አማና የበላንና የዘነጋን በጣም ብዙ ሰዎች ያለን ልጆቻችንን ለኪሳራ እየዳረግን ያለ ነው። የስኬታቸው ጎዳና ቁርአን ላይና ቁርአን ላይ ብቻ ነው ያለው። እንደ ሀዘል ቁርአን የህዲ ሌለቲ ህያ አቅወም ጠንካራ አለ ወደ ሆነው መንገድ ወደ ስኬቱ ጎዳና የሚመራው ይሄ ቁርአን ብቻ ነው ብሏል፣ አላሁ ጀለ ዋዝ። ያለፉት ህዝቦች ስኬታቸው ተረጋግጦ ዓለም ላይ አስፈርተውና ታፍረው የኖሩት ቁርአን ስለያዙ ብቻ ነው። ዛሬ ላይ ቁጥራችን በዝቶ ተደፍረንና ፈርተን አፍረን አንገት ደፍተን አንዳንድ አካባቢ ደግሞ በሙስሊምነታችን እንኳን ተሳቀን የኖርንበት ሚስጥሩ ቁርአንን ቸል በማለት እና ቁርአንን በመዘንጋታችን የመጣ ውርደትና ዝቅጠትን ያም ሲቃረብ ገለባ ትሆናላችሁ ብለውናል ነቢዩ ሰለዋቱ ረቢ ወሰላሙ አለ ቃሉን እራሱ ተጠቅመውት ማለት ወላኪነኩም ውሳኡን ከውሳኢ አሰይል ትሆናላችሁ ብለዋል ወሊዛሊክ አሁን ሰባት ለሰባት የሚያግዘን ነገር ቁርአን ነው ነው ቁርአን ውስጡ ላይ ያለ ሰው ሁሌም ሳቢት ነው ኢባዳ ላይ ጽኑ ነው የሆነ ጊዜ ሞቅ ሌላ ጊዜ ቀዝቀዝ የሚል አይደለም ነው

በዱንያ አይጠምም፣ የስኬቱን ጎዳና ይዞታል። በአኸራ ምድለቢ ሳይሆንም ጃሃንም አይወርድም። ከዚያም ቀረአ ፈኢማ የእትየነኩም ምኒ ሁዳ ፈመን ተቢአ ሁዳያ ፈላ የዲሉ ወላ የሽቃ የምትለውን አያ ቀሩ። ሌላ እኽዋኒ ለሰባት የሚጠቅመን ነገር አሩፍቀቱ ሳሊሓ፣ ጥሩ ጓደኛ መጥፎ ጓደኛ ለክህደትም ሰበብ ነው። ጥሩ ጓደኛ ለሙዕሚንነትህ ለጽናትህ ሰበቡ ጥሩ ጓደኛ ነው። ነቢዩን ሰላዋቱ ረቢ ወሰላሙሁ አለይህ እንኳን ጥሩ ጓደኛ እንዲመርጡ ጥሩ ወዳጅ እንዲይዙ አላህ በትእዛዝ መልኩ ለእሳቸው እንኳን ትእዛዝ አስተላልፏል። ሁሌም የምንቀራው ሱረቱል ካፍ ላይ

ዛሬ እህቶቻችን እገሊት ከፈረች እገሊት ካደች ሲባል የሚሰማው ከእስልምና ሃይማኖት የተሻለ እምነት ፈልገው ነው? አይደለም። አወለን ኢስላም ስላልገባቸው ነው። አልፎ አልፎ ከፈረ ማለትን የምንሰማው በተለይ ሴቶቹ ታኒያን የሚይዙት ጓደኛ ያጠመዷቸው፣ በፍቅር ስላጠመዷቸው ከእስልምና ሃይማኖት ለማስወጣት ሲባል አንዱ የሚሰሩበት ዘዴ እሱ ስለሆነ ነው። ፈሊዛሊክ መጥፎ ጓደኛ ከእስልምና ሃይማኖት ያስወጣል። ሁላ ኢዘን ለሰባት የሚያግዘን ነገር በተለይ በዛሬ ዘመን ላይ ጥሩ ጓደኛን መያዝ የግድ ይላሉ። ወላጆች ለልጆቻችሁ ጓደኛ ምረጡ፣ ወጣቶች ለራሳችሁ ጓደኛ ምረጡ። አንድ ብቻ ምሳሌ ኢለመንተሪ ላይ የነበረ ተማሪ ወደ ሃይ ስኩል ሲገባ ብዙ ተማሪዎች ከመስመር ይወጣሉ፣ በብዛት አይደል? ከተለያየ ቦታ ስለሚመጡ ወደ ሃይ ስኩል ብዙ ተማሪዎች ከመስመር ይወጣሉ። አሁን ያለውን አላቅ እንዲሉ ምክንያቱ ሲባል ከተለያየ አካባቢ የሚመጣ ተማሪ የተለያየ ማንነትን ይዞ ነው ይመጣው። የተለያየ ባህሪ፣ የተለያየ ስነ ምግባር እና ተግባር ይዞ ነው ይመጣው ኢዘን ፍሬሽማን ስለሚሆኑ ገና አዲስ የሃይስኩል ተማሪ ስለሚሆኑ የሚገጥሟቸው ጓደኛ ይወስነዋል። ግቢም ሲገቡ ከዛ ልክ የሚገጥማቸው ጓደኛ ይወስነዋል። ተጭረው ወጡ፣ ፌል አደረጉና ተባረሩ፣ ነቀለ ምናምን የሚባለው እኮ መጥፎ ጓደኛ መጥቶ ገጥሞት ጥሩ ጓደኛ የማይገጠመው ሰቀለ ሲባል ነው የምንሰማው። መጥፎ ጓደኛ የገጠመው ተሰቀለ ሲባል ነው የምንሰማው።

ወንድንም ዲን ነው መሰረቱ፣ ጥሩ ጓደኛ መምረጥ ማለት ካልሆነ ትዳሩ የከፋ ይሆናላ። ፈሊዛሊክ አሁን የደርሳችን ወይንም የመልእክቱ ቁም ነገር ረመዳን ላይ የነበረን ዒባዳና ነሻት ከረመዳን በኋላ ለምን ቀነሰ፣ ጽናት ለምን አጣን ነው ምክንያት ደርሱ ዋን ነው ያጣንባቸው ምክንያቶች ምን ምንድናቸው? ነው ያጣንባቸው ምክንያቶቹ ቅድም የዘረዘርኳቸውና መሰሎቹ ናቸው። አላሁ ጀለ